ባይናንስ ላይ የተለያዩ የትሬዲንግ አይነቶች አሉ። ከነዛ መካከል ስፖርት ትሬዲንግ ማርጅን ትሬዲንግ እና ፊቸር ትሬዲንግ ዋና ዋናዎቹ ናቸው። ስፖርት ትሬዲንግ በጣም ቀላል፣ ብዙ ኤክስፒሪየንስ የማይጠይቅና ለስ ሪስኪ ሲሆን፣ ፊቸር ትሬዲንግ በአንጻሩ ትንሽ ወሰብሰብ ያለ ሊመስል ይችላል፣ ነገር ግን በጣም ቀላል ነው። መሰረታዊ ነገሩን ልንገራችሁ። ፊቸር ትሬዲንግ ማለት አንድ ትሬደር የወደፊቱን የክሪፕቶ ዋጋ በመተንበይ ትንቢቱ ልክ ከሆነ ገንዘብ የሚያተርፍበት የትሬዲንግ አይነት ነው። እዚህ ጋር ልክ እንደ ስፖት ትሬዲንግ የሚገዛው ቀጥታ የክሪፕቶ አሴቱን ሳይሆን አግሪመንቱ ነው። ፊቸር ትሬዲንግ ላይ መሰረታዊ የሆኑ አንዳንድ ተርሞችን እንሂድ። የመጀመሪያው ሎንግ ፖዚሽንና ሾርት ፖዚሽን ሎንግ ፖዚሽን ማለት ትሬድ የምናደርገው የክሪፕቶ ዋጋ ይጨምራል ብለን ኤክስፔክት የምናደርግበት ሲሆን ሾርት ፖዚሽን ማለት ደግሞ በተቃራኒው የክሪፕቶ ዋጋ ይቀንሳል ብለን ኤክስፔክት እናደርግ ነው ሁለተኛ ሌቨሬጅ ሌቨሬጅ ማለት የተወሰነ ፈንድ ከባይናንስ ተፈድረን ፊቸር ትሬድ የምናደርግበት መንገድ ነው ለምሳሌ የ 1000 ዶላር ፊቸር ኮንትራክት በቴኒክስ ሌቨሬጅ መግዛት ብንፈልግ ከኛ የሚጠበቀው መቶ ዩስዲቲ ብቻ ነው ዘጠኝ መቶውን ከባይናንስ መበደር እንችላለን ማለት። ሶስተኛ ማርጅን። ማርጅን ማለት በአጭሩ ኪሳራ ውስጥ እንዳንገባ የምንጠብቀው ሌብል ሲሆን፣ ምናልባት ከዝቅተኛ ትሬሾልዱ በታች በሚሆንበት ጊዜ ያንን ለመቋቋም ትሬደሩ የተወሰነ ገንዘብ ከራሱ ዲፖዚት ማድረግ ይጠበቅበታል። በቀላሉ ባይነስ ፊቸርስ ላይ ገንዘብ ትራንስፈር አድርጋችሁ እንዴት ትሬድ ማድረግ እንደምችሉ ያሳያል። መጀመሪያ ባይነስ አፕሊኬሽናችሁ ከከፈታችሁ በኋላ እዚህ ዋሌት የሚለው ጋር ክሊክ ታደርጋላችሁ። ከዛ እዚ ጋር ወደ ጎን ሲዋይፕ አድርጋችሁ ፊቸርስ የሚለውን ትመርጣላችሁ። ይህንን ትራንስፈር የሚለውን በተን ክሊክ ካደረጋችሁ በኋላ ሮም ስፖት ዋሌት ቱ የሚለውን ክሊክ አድርጋችሁ ዩኤስዲ ዩስዲኤስኤም ፊቸር የሚለውን ትመርጣላችሁ። ኮይን የሚለውን ክሊክ አድርጋችሁ ዩስዲ ታደርጉታላችሁ። እዚጋ የፈለጋችሁትን አይነት መጠን ትመርጣላችሁ። ለምሳሌ እኔ አምስት የሚለውን ልምለጥና ኮንፈርም ትራንስፈር እለዋለሁ። በዚህ መሰረት ወደ ዋሌታችሁ ትራንስፈር ካደረጋችሁ በኋላ የመጀመሪያችሁን ፊቸር ትሄድ ለማድረግ እዚ ጋር ማርኬት የሚለውን ክሊክ ታደርጋላችሁ። ከዛ በኋላ ይሄንን ዩስዲኤስኤም የሚለው ጋር መሆን አለበት። ከዛ ውስጥ የምትፈልጉትን ፔር ትመርጣላችሁ። ለምሳሌ እኔ የምፈልገው ኢቴሪየም ነው። ይሄንን ኢቴች ዩስዲ የሚለውን መርጣለሁ። ከዛ እዚ ጋር ሴል የሚለውን ክሊክ ካደረግኩ በኋላ እዚጋ ክሮስ የሚለውን ክሊክ አድርጋችሁ ወደ አይሶሌትድ መቀየር ይኖርባቸዋል። በተመሳሳይ እዚህ ጋር 26 ፐርሰንት የሚለውንም ክሊክ አድርጋችሁ ሌቨሬጁን እንደፈለጋችሁ ከፍ ዝቅ ማድረግ ትችላላችሁ። ባለኝ ሙሉ ዩስዲቲ ነው መግዛት የፈለግኩት። እዚህ ጋር መቶ ፐርሰንቱንም ከሞላሁ በኋላ ሾርት ወይም ሎንግ የሚለውን ትመርጣላችሁ። ሰኔ ሾርት ወይም ደግሞ ሲቀንስ ነው የምፈልገው፣ ስለዚህ ሴል ሾርት የሚለውን ከመረጥኩ በኋላ ኮንፈርም ብለዋለው። እዚህ ጋር ፖዚሽን ብሎ አንድ ፖዚሽን ይከፍትልኛል። መጨረሻ ላይ በትክክል ፕሪዲክት ካደረጋችሁ አትራፊ ትሆናላችሁ ማለት ነው። ሞክሩትና ውጤቱን ኮሚኒቲ ላይ ይጻፉልኝ። ይመቻችሁ።